ስም አብርሃም ሙቼ ይባላሉ። ካቻምና 2017 ወደዚህ ስፍራ ስመጣ በጣም በለቅሶና በእንባ ነው የመጣው፣ እየመጣው ያለው እንዲያልኩ የቡቡአን አልማክ ለኔ ፍረድልኝ ያልኩ ነው የመጣው። ስመጣ እዛ ጋ ቁጭ ብዬ ነበረ። አንዲት ነቢ በጣም ቃል ያከፈለች እንዲህ ትላለች፣ እግዚአብሔር ይፈርድላችኋል ትላል ነበረች። እኔ የመጣውበት ጉዳይ እናትን ሰው ገለውብኝ ነበር 2017 እካተት አራት ነበር የሞተች እካተት 13 መስቀኝ፣ ወላይታ ወደዚህ ቤት መጣው። ስመጣ በእንባና በለቅሶ ነው የመጣው። የተቀመጥኩ ቦታ ላይ እግዚአብሔር ይፈርዳለሁ ሲል ነበር። እግዚአብሔር የዛን ቀን ፈረደልኝ። ቡቡ ቃል ሲያወጣልኝ እንዲህ አለ። አስነስቶ ሲጠልልኝ ዚያ ይፈርድላል አንተ አታልቅ፣ ሰው የለም ብሎ እና እነሱ ከተማ ሙሉ ሁሉ ነገሮችን ደብቋል፣ አይደለም እግዚአብሔር ይፈርድላል አለ። እኔም ደግሞ አመን ብዬ ተቀብዬ ርኩ ሲሄድ በሳቱ የከተማው ሰላምና ጸጥታ ቢሮ ምንም አንድም ሰው እኔ ሊያግዘኝ አልቻለም። የከተማ ሽማግሌም ሊያግዘኝ አልቻለም። እናቴ በሰው እጅ ነው የሞተች። የሞተችም ደግሞ በይቴ እና በወንድሞቼ እጅ ነው የሞተች። ስትሞት ነቢው ብቡ እንዲህ አለ የቤት ነው ይሄ ጉዳይ የተካሄደ። ስለዚህ አንተ ታስፋ ትቁረጥ እግዚአብሔር ይፈርድልሃል አለ። ትናንትና ጥቅምት ትናንትና ጥቅምት ሶስት ላይ ቀጠሮ ፍርድ ቤት ይዜ ነበረ። መጣው አንደኛ ወንድሜ አምነ የገደልኩ እኔ ነኝ አለ። እዚህ ብርት ፍርድ ተፈረደልኝ። ለጌታ እልልታ ጭብጨባ ይሁንለት።

ስለዚህ እሱ አመን አልማክ እኔም ያመንኩት አልማክ አላሳፈረለኝም። ትናንትና አንደኛው ተካሻስ እኔና የገደልኩን ጉዳዩን የፈጸምኩት እኔነኛለ አሁንም ታይሳስ አስራ ስምንት ቀጠሮ ተሰጥቶልኛል። ዚህ አበር አሁንም ነብዩ ብቡን ይባርከው፣ ጸጋውንም ያብዛለት። አንድ መልእክት መስታላለፍ ፈልጋለሁ። በውጭ ሆነው የሚከታተል ይህን ሚዲያ ዩቱብ፣ ቲክቶክን የሚከታተል ሰው ሌላ ሌላ ነገር ሊያወራ ይችላል። እኔ አሁን በአይኔ ያየሁት በጆሮ የሰማው ለኔ ስለሆነ ለኝ ነው የሚመሰክረው። ከው በውጭ ሆኖ ከሚያወራ ወደዚህ ቤት መጥቶ ጸጋውን ብካፈል እላለሁ። የታመመም ካለ ወደዚህ ብመጣ፣ በተለይ አጋራት ላይ ያለው በአውሮፓ፣ በጣሊያን፣ በእንግሊዝ በኢትዮጵያ ውስጥ ያሉ ወደዚህ ቦታ ብመጣ እላለሁ እጋብዛለሁ። እዚህ ቤት የሚሰራ ጸጋ ይፈውሳል፣ ያድናል፣ የታሰረውን ይፈታል፣ የታመመውን ይፈውሳል፣ የሞተውን ያስነሳል ይላለሁ።

እኔ አሁን ምለምን 2017 በብዙ በድር ባዘን ነው አሳለብኩ። አሁን ባለቤቴ እርጉዝ ናት 2017 ሴት ልጅ ሞታብኝ አለ ታይሳ እናቴ ሞታለች። አሁን ባለቤቴ እርጉዝ ናት። ሴት ልጅ እንድትወልድልኝ ነው።